ኮንትራት ቤት ያላችሁ እህቶቼ እባካችሁን ቪዲዮ አዳምጡት እስከመጨረሻው፣ መጨረሻው ለእናንተ በጣም ጠቃሚ ቪዲዮ ነው። ነባር ቤተሰቦች አብራችሁ ስላላችሁ ስለምታበራቱኝ እጅግ በጣም አድርጌ አመሰግናለሁኝ፣ ክበሩልኝ። አዳዲስ የሆናችሁ ደግሞ ቤቱ ቤታችሁ ነው። ላይክ እና ሼር፣ ሰብስክራይብ ማድረግ እንዳትረሱ። ምንድን ነው የጠየቃችሁን? ብዙዎቻችሁ ኮንትራት ቤት ያላችሁ ግራ ለትጋባችሁ። ሶ ይሄ ጥያቄ ለእናንተ ግልጽ ሊሆን ይችላል። አሁን የምታውቁ እህቶች አላችሁ፣ ግን የማያውቁ እህቶች ስላሉ ነው ጥያቄውን ደጋግሚ የሚመልሰው የድሮ ቪዲዮ ይሄው ምናምን ማለት አያቅተኝም። እኔ ብዙ ጊዜ አንድ አይነት ቪዲዮ ምናልባት ቪዲዮ አንድ አይነት ቪዲዮ ሊመስላችሁ ይችላል ለእናንተ ማለት ነው። ምክንያቱም ሁል ጊዜ ቪዲዮ እሰራለሁ እኔ፣ ግን በእያንዳንዱ ኮሜንት ተመሳሳይ ጥያቄ ነው ማስተናግደው ማለት ነው። ምንድን ነው አንድ እህት ምን አለችኝ፣ እኔ ኮንትራት ቤት አልተመቸኝም፣ ምግብ የለም፣ እየራበኝ ነው፣ እየተጠማው ነው። ሴትዮ ሁል ጊዜም ከመጣም እያመጣች ነው ምግብ የምትበላው እኔ በራብ ልሞት ነው ነው ያለችው። ግልጽና ግልጽ ነገር ደሞዝ የሚሰጡሽ ከሆነ ሰዎቹ ጥሩ ከሆኑ የምግብ ችግር እንዳለ ማሳወቅ መቻል አለብሽ። በመቀጠል ደግሞ ግዴታ የእኛ ልጆች እንዲህ ቀርቦ አብስለው አቅርቦ አይሰጧችሁም መዳሞች ማለት ነው። ዱቄት ካለ እንቁላል ካለ፣ እንቁላል ከሌለ እንቁላል አምጪልኝ ብላችሁ መናገር ነው። እኔ እንቁላል መብላት እፈልጋለሁ፣ ፉል መብላት እፈልጋለሁ፣ ፎሶሊያ መብላት እፈልጋለሁ ብላችሁ ዱቄት አስመጥታችሁ ቂጣ እየሰራችሁ በፎሶሊያ በእንቁላል በተለያየ ነገር መብላት መቻል ትችላላችሁ። ሩዝ ካለ በተላጃ ውስጥ ዶሮ ካለ ዶሮውን አውጥታችሁ የራሳ እነሱ የማይበሉ ከሆነ ግማሹን ለራሳችሁ ሰርታችሁ ወጥ ሰርታችሁ አስቀምጣችሁ መብላት ትችላላችሁ። መዳም ለምን በላሽ፣ ለምን ጠጣሽ ካለችሽ ካልበላው መስራት አልችልም ማለት መቻል ትችላላችሁ። እኔ ካልሰራው መስራት አልችልም በፀባይ ማለት ነው። ብዙም ሳትገነፉ ምናምን በፀባይ እኔ ምግብ ካልበላሁ መስራት አልችልም፣ ታዲያ ምን ልብላ ማለት አለባችሁ። ይሄ ግልጽና ሆድ አይደበቅም፣ ሆድና እርግዝና አይደበቅም። ራብ ሲርብሽ ትደክመያለሽ፣ መጨረሻ ትወድቅያለሽ። እዚህ ጋ ሴትዮ የምታሰራችሁ ማለት ነው ጤነኛ እስከሆናችሁ ብቻና ብቻ ነው። ጤነኛ ካልሆናችሁ እዛ ቤት ውስጥ አትሰሩ። ነገ መክተብ ወስዳ ሌላ ሰራተኛ በምትክሽ ይቀየርላታል አሰሪ ማለት ነው። ስለዚህ አሰሪዎቻችሁ ቤት በተቻላቸው አቅም ምግብ የማይሰራበት ቤት ከሆነ፣ አሁን ብዙ ጊዜ ዱባይ ላይ ነው የምግብ ሰራተኛ ያለው። ሳውዲ አረቢያ ላይ የምግብ ሰራተኛ የላቸውም። እራሳቸው ነው እየገቡ የሚያቦኩት ማለት ነው። አንዳንድ ደግሞ ወጣት ቤቶች የምትገቡ እየጠለቡ የሚበሉ ከሆነ እናንተ የሚያስፈልጋችሁ እንቁላል፣ ፉል፣ የተለያዩ ነገሮችን አምጡልኝ። ሞኮሮኒ ምናም፣ ሞኮሮኒ ሀቢብቲ እዚህ ሀገር ሶስት ብር ነው የትኛው ማረብ ሀገር ብትሄዱ አንድ መኮሮኒ ሶስት ብር ነው። መኮሮኒ ይምጣልኝ፣ ይህን እንፈልጋለሁ፣ ይህንን እንፈልጋለሁ ብላችሁ በግልጽ ተነጋሩ። ዘይት ከሌል ዘይት ይምጣልኝ እየሰራችሁ ብሎ ሀባይቢ ግን ለምን በላሽ ለምን ጠጣሽ ከተባልሽ ከሌለ ደግሞ ማያመጡ ከሆነ እኔ እየራበኝ አልሰራም፣ ሶሪ መዳም መክተብ ሰጭኝ፣ በቃ ከመክተብ ጋር አገናኝ፣ መክተብሽ ጋር ደውለሽ እኔ እየራበኝ ነው፣ መስራት አልቻልኩም ማለት ትችያለሽ፣ በቋንቋ ካልገባችሁ ማለት ነው። እና ራሳችሁን እንዳትጎዱ። በመቀጠል ደግሞ መቀየር ይቻላል ወይ? አዎ፣ ችግር ካለ ለመክተብሽ ደውለሽ ወይም ደግሞ መክተብ የማይሰሙ ከሆነ ኢትዮጵያ ያለው ደላላ ጋ ተደውሎ ቤተሰቦቻችሁ እንዲነግሯቸው። ችግር ደሞዝ የማይሰጣችሁ ከሆነ ደሞዝ እየተሰጠኝ አይደለም፣ ምግብ ከሌለ ምግብ፣ ምንም አይነት ምግብ የለም ብላችሁ ኮምፕሌን ማድረግ ኢትዮጵያ ላለው ኤጀንሲ ማለት ነው። ኢትዮጵያ ያለው ኤጀንሲ፣ ብዙ ጊዜ መናገር የምፈልገው ምንድን ነው ቤተሰቦቻችሁ ማወቅ አለባቸው። ኢትዮጵያ ያለው ኤጀንሲ ለምን የዚጋ የሆነ ነገር ቢፈጠርባችሁ ተጠያቂ ነው፣ እሱ ነው በጉድጓድም ቢሆን በምንም መልኩ ፈልፍሎ የሚያወጣችሁ ማለት ነው፣ ከችግርም ሊያወጣችሁ። አሁን ብዙ ጊዜ ዝም ብላችሁ በደረቁ ለእነሱ ቢሮ ውሰዱኝ፣ ምናምን በምትሉ ሰዓት ሊያሳፍራችሁ ላይ ይችላሉ። ግን ኢትዮጵያ ላለው ኤጀንሲ ቤተሰቤን ላወራ ነው ደውልኝ ብላችሁ ለመዳምም ቢሆን ኢትዮጵያ ላለው ደላላ እንዲይዙላችሁ ቤት ውስጥ ችግር እንዳለ መናገር መቻል አለባችሁ። ይሄ ነው። ባለፈው ደግሞ በሰራሁት ቪዲዮ ላይ የወርቅ ለወርቅ በሰራሁት ቪዲዮ ላይ ወርቅኛ ኮንትራት ቤት ያለን ልጆች ወርቅ መግዛት እንችላለን ወይ ብላችኋል ብዙዎቻችሁ። አዎ ወርቅ መግዛት ትችላላችሁ። ከመዳሞቻችሁ ጋር ፒስ ፈጥራችሁ እኔ ወርቅ መግዛት እፈልጋለሁ ውሰጅኝ ወርቅ ቦታ ብላችሁ ኦን ላይ እንዳትጠልቡ ኦን ላይ እንዳትጠልሙ ወርቅ ማለት ነው። ወይም ላይ አይጠለም ወርቅ ብዙ ብራፍሰሽ ነው የምትገዡ ማሪ በኋላ ፎርጂት ቢሆን ተጠያቂው ማን ነው? ኦን ላይ ያለ ሰው አይታመንም። በጣም በርካታ ልጆች ኦን ላይ ገዝተው ወርቅ ነው ተብለው ገዝተው ማለት ነው። ወላሂ በጣም የጠቆረ አለ፣ በጣም የከሰሩ ልጆች። ኦን ላይ አትግዙ። ማንም ታማኝ ነው ምናምን ቢላቸው፣ ኦን ላይ ወርቅ አትግዙ። አይገዛም፣ ኦን ላይ አይደፈርም። ከአረቦቻችሁ ጋር ተመካክራችሁ ውሰጅ መዳም እባክሽ ምናምን ብላችሁ ወርቅ ቦታ ወርቅ ገዙ፣ የእጅ ምናምን በሸዋል እያመልኩ ምናምን ነገር ማለት ነው። አሁን የሆነች ጓደኛ ሀያ ዘጠኝ ግራም አስራ ስድስት ሺህ የገዛችው ወርቅ የምሬድ ነው ምላቸው። አስራ ስድስት ሺህ ሪያል ያወጣበት ራሱ አይመስልም። በቃ ማለት ትንሽዬ ናት። ሰው ብራችሁን እንደዚህ ጭምድድ አድርጋ ትይዛለች ማለት ነው። ማንም ሰው እቺ ብር አላት ምናምን አይላችሁም። ሰው ዓይን ውስጥ አትገቡም። ባንክ ቤት ምናምን አትመላለሱም። ያ ወርቅ ብሩን ስትፈልጉ ትሄዳችሁ፣ ሻጥ ባንክ ቤት ራሱ ማስያዝ ይቻላል። ዘ ወርቅ ታውቃላችሁ፣ ይሄንን ባንክ ቤት ወርቅ አስይዛችሁ ገንዘብ መውሰድ ትችላላችሁ። መሸጥ ብቻ አይደለም፣ አስይዛችሁ ገንዘቡን ማለት ወርቃችሁ መቀበል ትችላላችሁ። አያቸው አደለ ሃያ አሁን እሷ አምሳ ስድስት ግራም ብትገዛ አንድ ሚሊዮን ብር መበደር ትችላለች ከባንክ ቤት ማለት ነው። በጣም አድማቂ ሆነኝ፣ ወርቅ መግዛት ትወዳለች። ማሻአላህ አለይሃ እኔ በፊት መሬት ነበር መግዛት የምወደው፣ መሬት በጣም መግዛት ፈልግ ነበረ። እሱ ላይ ነው ትርፍ የሚገኘው ምናም ብዬ ማስ። አሁን ደግሞ የምን ጭቅጭቅ ነው? ሀቢብቲ የምን መጨቃጨቅ ነው? ከቤተሰብ ጋር ግዙልኝ፣ ውጡልኝ፣ ውረዱልኝ ማለት ቀርቷል። ወርቅሽም ትገዣለሽ፣ የአንገት የጣት ምናምን ነገር ጆሮ ጌጥ ምናምን፣ በሰዓት መልኩ ትገዣለሽ። ብርሽን እንዲያደርጎ ይዝልሻል ከመሬቱ በላይ ነው። አሁን ላይ ወርቅ ሳስበው የምሬድ ነው። እንደውም እኔ ከዛ በፊት ተፎግረለው ብዬ አስባለሁ። እንግዲህ ያኔ መሬቱን በገዛውበት ዋጋ ዛሬ ላይ ወርቁን ገዝቼ ቢሆን ከመሬቱ በላይ ነበር የማገኝበት። ኦልሬዲ ተሸጠ አልተሸጠ፣ ረከሰ አልረከሰ፣ ለመሸጥ ደላላ ፍለጋ መሯሯጥ ምናምን የለም። ወርቅ ሲሆን ቀጥታ ብርን ከፈለጋችሁ ባንክ ቤት እንትንም ከፈለጋችሁ ጫመሱ፣ ምንድነው መሸጥም ከፈለጋችሁ ቀጥታ ወርቅ ቤት ሄዳችሁ ነው የምትሸጡት ነው። እና የውጭ ወርቅ ሲሆን ደግሞ በጣም ተፈላጊ ነው። ሀያ ሦስት ሺህ ብር ነው በአሁኑ ሰዓት የውጭ ወርቅ ማለት ነው። የምሬን ነው የምላችሁ። ባለፈ ነገራቸው ባለፈው ቪዲዮ አንድ ጓደኛዬ በመቶ አርባ አምስት ሪያል ወርቅ ገዝታ አሁን አራት መቶ ሀምሳ ሪያል ነው አያቸው አይደለም። እዚሁ ራሱ ልሽጠው ብትል ስንት ብር ነው የሚሆን? ማሻአላህ አላህ ይባርክላት፣ አላህ የበረካ ገንዘብ እንግዲህ ላባን ጠብ አድርጋ ነው የገዛችው ወርቁ ማለት ነው። አላህ ይባርክላት እና ወርቅ ግዙ። ቡትቶ ሚያምን ምናምንቴ እንዳትገዙ እህቶቼ፣ የምሬን ነው የምላችሁ እንዳትገዙ፣ ቡትቶ ምናምን በፍጹም ነው የምላችሁ። እና ይሄን ይመስላል ለነበረ ታጅ ጅግ አርጌ አመሰግናችኋለሁ። በቀጣይ ደግሞ በጥሩ ነገር እመጣለሁ። አበረታችሁኝ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ነባር ቤተሰቦች ስለምትከታተሉኝ፣ ስለምታከብሩኝ፣ ስለምትሰጡኝ አስተያየት፣ አሁንም እናንተም ቀጥልበት፣ እኔም ደግሞ ጥሩ ጥሩ ቪዲዮዎችን ማምጣት ይልመድብኝ። ወዳችኋለሁ።